አድርጉ ልጁ ስትቀን ነገራችሁ፣ ሰብስክራይብ አድርጉ ብሎ ያው ራሱ ተናግሯል። ግን ሞርኒም ለማስታወስ ያቀር ሰብስክራይብ አድርጉ፣ ተመልሶ እንዳይጠፋ ብዙዎቻችሁ አላወቃችሁትም ይመስለኛል። ያው እንግዲህ የምንትን እያልኳችሁ ነው። ባለፈውም የሰረውላችሁ ቪዲዮ ላይ ነግሪያችኋለሁ። እንግዲህ እየገባችሁ ሰብስክራይብ አድርጉት፣ ይገባዋል ወንድማችን። ገና ከዚህ በላይ ቀጣይ ምን እንደሚሰራ ያው እኛ ካበረታታ ነው ልጁ በየጊዜው አዳዲስ አዳዲስ ነገር፣ በጣም ችሎታ አለው። ከነገራችን ላይ እንዴት አድርጎ መስራት እንዳለበት የሶሻል ሚዲያ ሰው ነው። ያው አሁን ጊዜ ሲጥለው እንግዲህ በሰዎች ምክንያት እንግዲህ በጣም ከረጅም ጊዜ ቆይታችሁ ቆይታችሁ ቆይታችሁ ስትመጡ ደግሞ እንግዲህ ይታችሁ ሰው ምን ሁሉ የመረሳሳትም ነገር አለ፣ ቀዝቀዝ የማለት ነገር አለ ግን እሱ ደግሞ ያው በፊት በጣም ብዙ ተመልካች ኑሮት አሁን ደግሞ ቀዝቀዝ ሲልበት ሊደብረው ምናምን ይችላል ሰው ነው እና እና እንደዛ እንዳይፈጠር እኛ ደግሞ በተቻለ እናቅብ። ሰብስክራይብ፣ ላይክ፣ ቪዲዮ ላይክ አድርጉ። በቃ ላይክ ካረጋችሁ ለብዙ ሰው ተደራሽ ሲሆን ሰብስክራይብም ይጨምራል ማለት ነው እና እና በረታተው ወንድማችን ዛሬ እንግዲህ የመጣው የራሱ ሱፍ ቤት ነው የከፈተው የወንዶች አልባሳት። በጣም ነው ደስ ያለኝ ከዛ ሁሉ ስቃይ ከዛ ሁሉ እንትን ወጥቶ እንደዚህ አይነት ህይወት እንደዚህ የራሱ ስራ ጀምሮ ሲጀምር፣ እኔ እንደውም ይሄ የሰው የሰው እንደዚህ እንደዚህ ያለ የሰው ችግር ውስጥ ገብቶ ራሱንም ችግር ከሚከት በራሱ እንደዚህ ስራውን እየሰራ እንደ ማንም ዩቱበር ቶክቶከር የሚሰራውን ስራ መስራት ይችላል። የግዴታ የሰውን እንትን ያው በእርግጥ ልዩ ችሎታ አለው። ሰዎችን የብዙ ሰው ንብረት የብዙ እንትን አስመልሷል። ግን ደግሞ ለሱ አንደኛ ብቸኝነትም ሰውም ጓደኛ ሆነው የቀረቡትም ብዙም እንትን አይደለም። ስለዚህ ለሱ ይሄ ስራ አይሆነውም። ከስንት ቀን በኋላ ደግሞ ወደ ራሱ ሲመለስ ተመልሱ፣ ያን ስራ ከሚሰራ እንደማንም ሰው በቃ፣ ማናችንም ሰዎች ፕራንክ ምናምን እያሉ ነው አይደል? የሚሰሩ ስራውንም በዚሁ እያስተዋወቀ መስራት ይችላል ማለት ነው። የግዴታ የሰው ችግር ሲያመጣ ብቻ አይደለም፣ ሰብስክራይብ ላይክ ማድረግ ያለብን። እንደ ማንኛውም እንትን ሰብስክራይብ ማድረግ ካለብን፣ ሰብስክራይብ እናደርገው የአሁኑን ሳይሆን ድሮ የሰራው መልካም ስራው ስለሚያስመሰግነው ማለት ነው። ምንም እንኳን ሳይሰሩ ምንም ነገር ሳይታወቅ እንኳን ዝም ብለው ያልሆነ የሆነ ተበደልኩ ያለም ያለቅሰውን እንኳን እየገባን ሰብስክራይብ እያደረግን ነው እና ይሄ ደግሞ ብዙ ነገር ሰርተዋል። እንግዲህ በተለይ ለሰው ብሎ ነው፣ ይሄ ሁሉ ጊዜ ለረጅም ጊዜ ከሶሻል ሚዲያ ላይ ጠፍቶ የነበረው። እንግዲህ የጠፋበት ምክንያት ስመጣ እናገራለሁ በሰፊው በሰፊው ብሏል። ምን እንደተፈጠረ አብረን ምን ሰማ ይሆናል ግን እስከዛ ድረስ ግን እኛ በተቻለ አቅም ቪዲዮዎቹን ላይክ ሼር እናድርግለት። በጣም ጎበዝ በጣም ትሑት የሆነ ጀግና ወንድማችን ነው። ብዙ ጊዜ አይታችሁታል። ለብዙ ሰዎች መፍትሄ ለብዙ ለብዙ ሰዎች ያመጣላቸው ንብረታቸውን ያስመለሰ እስከ አረብ ሀገር ድረስ እየሄደ ብዙ ነገር ሰርቷል። ስለዚህ አሁን ደግሞ እኛ ደግሞ በተቻለ እናቅም በአዲስ ነገር ሲመጣ፣ አብዛኞቻችሁ ደግሞ ቻናልህን ሽጠኸው ነው ወይ ሌላ ሰው ቪዲዮ እየጫነበት ነው ምናምን እያላችሁ እያያችሁ ነው። እኔም እንደዛ መስሎኝ ነበር፣ ግን አይመስለኝም። ያኛው ስለቀዘቀዘበት ይመስለኛል። በዚህ በዚህ በአዲሱ የመጣው ያ ማየታችሁ ከሆነ የበፊቱ እንግዲህ ራሱ ከጠፋበት ቀናት ጀምሮ እይታ የለውም። የሌላ ሰዎች ናቸው ቪዲዮ የሚጭዱበት በእንትን በቻናሉ፣ ግን ብዙም ሰው ተመልካች የለም። አንደኛ ነገር የሚሸጥ አይመስለኝም፣ ሽጦታ አይመስለኝም። ያው እንግዲህ እሱንም ሁሉንም ነገር አንድ ላይ አጠቃልሌ እነግራችኋለሁ ምን እንደተፈጠረ ብሏል። እንግዲህ ያው መቼ እንደሚመጣ ባናቅም፣ ግን ስራ እንደጀመረ በትንሹ ቪዲዮ መጀመሪያ ያላደርግላችኋለሁ። እንግዲህ መግዛት ምን ማለት የምትችሉ እንግዲህ ወንድማችን ይሄ በዚህ በዚህ ማበረታታት እንችላለን ወንዶች ማለት ነው። ያው ሴቶች አይመለከተንም። ሴቶች ደግሞ ላይክ በማድረግ ቪዲዮን ተደራሽ ማድረግ እንችላለን። ምክንያቱም የሴት ልብስ አይደለም የወንዶች አልባሳት ነው የሚሸጠው። ስለዚህ ወንድማችንን ወደ ስራው ተመልሶ ስላየ ነው ደስ ብሎናል። ከዚያ ሁሉ ስቃይ ከዛ ሁሉ እንትን ወጥቶ አሁን ላይ የራሱ ነገር እንዲኖረው ላደረገ እግዚአብሔር ይመስገን። ብቻ ትዕግስተኛ ከሆናችሁ እንደዚህ ልጅ በጣም ብዙ ፈተና አይቶ በጣም ብዙ ተሰቃይቶ ግን ምንም ተስፋ ሳይቆርጥ እስከ መጨረሻ ራሱን እውነትን ይዞ ተጋፍጦ እዚህ ላይ ደርሷል ማለት ነው። ነገ ደግሞ የተሻለ የተሻለ ከዚህ የበለጠ እንደሚሆን ምንም ጥርጥር የለንም። ችሎት አለው። እንዴት አድርጎ ሰዎችን ማወጣጣት እንዳለበት ምናምን ሁሉም ነገር እንትን ይላል። ግን ያው አንዳንድ ጊዜ ባላሰባችሁት እንትን ትልቅ እንትን ይመጣባችኋል፣ ትልቅ የማታትወጡት ችግር ይመጣባችኋል። ይህ ወንድማችንም በሰው ምክንያት ነው እንደዚያ ሁሉ ስቃይ ያ ሁሉን ትስያ የነበረው ግን ደግሞ እግዚአብሔር ይመስገን አልፎ አሁን ላይ ላለበት የእውነት እኔ በጣም ነው ደስ ያለኝ። ምክንያቱም በጣም ብዙ ጊዜ ብዙ ጊዜ አይታችኋል። ለረዝም ጊዜ ጥያቄያችሁም ልጁ ምን አድርገውት ይሆን፣ የት አግተውት ይሆን፣ ምን አድርገውት፣ የት ሄደ እያልን ስንጨነቅ ነበረ። አሁን ደግሞ ዛሬ በራሱ ሱቅ ከፍቶ በራሱ እንደዚህ አይነት እየተንቀሳቀሰ ምናምን ስናየው የእውነት ከዚህ በላይ ደስ ይላል ደስታ የለም። ሁላችሁም ደስ እንደሚላችሁ አልጠራጠርም። የሰው ደስታ የሚያስደስታችሁ ሰዎች እያበረታታ ነው። ቀጣይ ደግሞ ከዚህ በላይ እንዲሰራ ማድረግ እንችላለን። ያው ባለፈውም ከነልውል ከነዘላለም ጋር አንድ ላይ ቢሰራ አሪፍ ምናምን እያላችሁ የብዙዎቻችሁ ጥያቄ ነበር። ለምን እንደማይፈላለጉ አላውቅም። ኢትዮጵያ ውስጥ ያሉ ዩቱበሮች ትልልቅ ዩቱበሮች እኮ አንድ ላይ ተገናኝተው ቪዲዮ ምናምን አብረሽ ማነው ስሙ ልውል ጋር ስትመጡ ልውል እና ዘላለም ጋር ስትመጡ፣ ሁለታቸው ወንዱም ከጀርባ እንጂ ብዙም ሰው እንትን የሚሉ አላየውም። ያው እንግዲህ ፈጣሪ ይጠብቃችሁ ለሁላችሁም ፈጣሪ ይጠብቃችሁ ነው የምለው። ምንም አለምንም ይሄ ወንድማችን ወደ ስራው ስለተመለሰ ራሱ ደስ ብሎኛል። ቀጣይ ደግሞ ከዚህ በላይ እንደሚሰራ ማንጠራጠርም። ምክንያቱም ልጁ በጣም ጎበዝ፣ በጣም ለሰዎች ያለው ክብር ለሰው ያለው ክብር ጎንበስ ቀና ብሎ ነው በቃ፣ እንደ ሰው እንኳን ኩራት ምናምን የለበትም። እና ይገባዋል፣ እውነት ይገባዋል። ከዚህ በላይ ነገ ደግሞ የተሻለ ደረጃ እንደሚደርስ አንጠራጠርም። እንግዲህ ሁላችሁም መደም ደስ እንደሚላችሁ ባለሙሉ ተስፋ ነኝ። ቪዲዮውን እየገባችሁ ሰብስክራይብ አድርጉለት ወንድማችንን። መግዛት የምትችሉም እንግዲህ እንደዛው እንደንትን እየሰራው ማስታወቂያ እየሰራውለት ነው እውነትን ያሳዝነኛል። ሰው በመሆኑ ብቻ አዝናለሁ። ግን የዚህ ልጅ ደግሞ ትንሽ ስቃዩ ብዙ ነገር ስላየ ያሳዝናል። እና ለዛ ነው እና ጋዝ ወንድማችንን እየገባችሁ አበረታቱት ብሎ እስከ ታች እንትኑን አስቀምጥላችኋለሁ። እየገባችሁ ሰብስክራይብ ሰብስክራይብ አድርጉት። ምንም አይከፈልበትም። ሰብስክራይብ አድርጉት እና በረታታውን ማለት ነው። እኔ ከዛ ሁሉ ጥፋት ከዛ ሁሉ እንትን አሁን በራሱ ስራ ሲመጣ ብዙዎቻችሁ እርግጠኛ ነኝ ደስ እንደሚላችሁ የሰው ደስታ የሚያስደስታችሁ የሰው ለውጥ የሰው በቃ ደስ ይበላችሁ። ላይ ካድጉት ምንም እንትን የሚላችሁ ነገር የለም። ብዙዎቻችሁ እንግዲህ ያሰባችሁት ምን ሆኖ ይሆን የት ሀገር ቢሆንና እና ምን እያላችሁ ብዙዎቻችሁ ስታስቡ ነበር። ያው የልጁ ደህንነት አሳስቧችሁ ማለት ነው። ግን ደግሞ ዛሬ ደግሞ በራሴ ስራ መጥቻለሁ ብሎ እንትን ካለ ፖስት ካደረገ በኋላ እንግዲህ አብዛኞቻችሁ ሰዎች አይተውታል። ወደ አንድ ሺ ሁለት ሺ ምናምን እንዲገባ ነው ሰብስክራይቡ። ያው እንግዲህ እየገባችሁ እንደዛ እያረጋችሁ ሰብስክራይብ እያደረጋችሁ እና በረታታው መልካም መልካም ለሚሰሩ ሰዎች ምንም እንኳን በራሱ ስራም እንግዲህ በምንም አይነት ስራም ቢመጣም ከኛ የሚጠበቀው ብቻ ቪዲዮውን ሰብስክራይብ ማድረግ ነው። ሌላ ነገር ምንም አይጠይቀንም። በጣም ጎበዝ ልጅ ነው እውነት ለመናገር። በተለይ ለሰዎች መስማም የሰው ደህንነት፣ የሰውነትን በጣም ያሳስበው ራሱን አሳልፎ የሚሰጥ ልጅ ነው። አይታችሁታል፣ እኔ ብያችሁ አይደለም። ለስንቶች ሰዎች መፍትሄ ያመጣ ጀግና ወንድማችን ነው። ያው እሱ ችግር ውስጥ እንኳን ቢገባም ግን እሱ ተቋቁሞ ለሰዎች መላ መፍትሄ እያመጣ ነበር። አሁንም እንግዲህ ወደፊትም እኛ ያለብን እንትን ካለ ለሱ ማበረታታት ነው። ሌሎቹ ደግሞ እንግዲህ በቀስ ቀስ በቀስ ምን እንዳጋጠመው ምን ሆኖ እንደሆነ ምናምን ምንሰማ ምናቅ ይሆናል። ለማንኛውም ከዚህ በላይ ደስታ የለም። ጠፋ ብሎ ከመጨነቅ መጥቶ እንኳን በራሱ ስራ እየሰራ ብታዩት የተሻለ ነው ያው ሰው ልጅ የሆነ ችግር ሳያጋጥመው መቼም ከመሬት ተነስቶ ስንት ዓመት እኮ ነው መሰለኛ ዓመት ሆኖ እንደዛ ዓመት አልሞላውም። የተወሰነ አንድ ስድስት ወር ስድስት ወይ ስድስት ሰባት ወር እንደዛ ሆኖታል። ግን ያ ሁሉ አልፎ በጣም ጎበዝ ነው። በጣም ጠንካራ ልጅ ነው። በጣም ጎበዝ ነው። ከነገራችን ላይ እንደዚህ እንደምናየው አይደለም። የሆነ ጎበዝ ነው። ሰዎችን እንዴት አድርጎ አወጣቶ እንዴት አድርጎ እውነተኛ ትክክለኛ ማስረጃቸውን እንደዚህ ማስመሰል ምናምን የሚባል ነገር የለም። እሱ ጋ እራሱ በአካል ሂዶ ያገኛቸውን ያያቸውን ነው የሚያስተላልፈው። አንዳንዱ እያስመሰለ ምናምን እንትን ይላል። እሱ ጋ ደግሞ እንደዛ ነገር የለም እና በጣም ጎበዝ ልጅ ነው። በተለይ ለሰዎች ፍቱህ የሆነ መድኃኒት ነው። የእውነት ፍቱህ የሆነ ልጅ ነው። በጣም ጎበዝ ነው። እስካሁን በጣም ብዙ ሰዎች አይቻለሁ። የዚህ ደግሞ በጣም ይለያል፣ ትንሽ ወጣ ያለ እንትን ነው። ምንም ለሰዎች እንትን ያለው ክብር ምናምን በጣም ደስ ይላል። እንደ እንደዚህ አይነት ሰዎችን እግዚአብሔር ያብዛልን፣ ብዙ ተባዙ ነው የምንለው ከዚህ በላይ ደስታ የለም። መከራው መከራው መከራው መከራው አናጋይዝ እንግዲህ፣ ምን ተሰማችሁ እስኪ በወንድማችን ከስንት ቀን በኋላ እንደገና ተመልሱ ወደዚህ ሲመጣ ምን ተሰማችሁ? ቪዲዮውን ላይክ አድርጉ፣ ሰብስክራይብ አድርጉ። ፕሌይስ ላይክ ካደረጋችሁ ለብዙ ሰው ተደራሽ ይሆናል። ለማንኛውም የዛሬው ቪዲዮ እንግዲህ ይመስላል። ከዝመቻችሁ ላይክ ሽር ማድረጋችሁ እንዳትረሱ። በአዲስ ቪዲዮ እስከ መነጋገር ድረስ ደህና ሰንብቱ። ወዳችኋለሁ፣ አክብራችኋለሁ። ሰላማችሁ ብዙ ትርፍ ትርፍ ይበል በማያልቀው ባይ ባይ